ሰላም ጤና ይስጥልን። የቮይስ ኦፍ ራያ ዩቲዩብ ተከታታዮቻችን ዛሬም እንደተለመደው በአዲስ ጽሑፍ መተናል። አብራችሁን ቆዩ። የዛሬው ርዕሳችን ራያነት ያላለቀ የብሔረሰብ ማንነት ባይሆን ኖሮ በሚል ርዕስ አጭር ጽሑፍ ይዘን መጥተናል። አብራችሁ እንድትቆዩም እንጋብዛችኋለን። ራያ ራያነት ተሰርቶ ያላለቀ ብሔረሰባዊ ማንነት ቢሆን ኖሮ ራያነት ተሰርቶ ያላለቀ ብሔራዊ ብሔረሰባዊ ማንነት ቢሆን ኖሮ፣ ማለትም የራያ ህዝብ ራሱን በራሱ የማስተዳደር ታሪክ ባይኖረውና የራያ ሕዝብ ከጫፍ እስከ ጫፍ ባንድነት ተነስቶ ተስፋፊዎችንና ምስለኔዎችን ከድሮ እስከ ዘንድሮ የመፋለም አንጸባራቂ የነጻነት ተጋድሎ ታሪክ ባይኖረው ኖሮ የራያ ሕዝብ ትውፊቱን፣ ስርዓቱን፣ ጥበቡን የአኗኗር ዘይቤውንና አጠቃላይ ማንነቱን የሚገልጽበት ኑባራዊና መንፈሳዊ ምልክቶችን በረጅም የታሪክ ጅረቱ ውስጥ ቀምሮና በማያሻማ መልኩ አንጥሮ አሁን ላለው ትውልድ ባያስተላልፍ ኖሮ የራያ ህዝብ የባህል፣ የታሪክ፣ የስነልቦና ልቦና ማህበራዊ ውቅር ትስስሮቹንና ድንበሮቹ ተለይተው ተቀምጠው ባይሆኑ ኖሮ እንደ አዲስ በብሔር ለመደራጀት በሚደረግ ፈተና ውስጥ ስንባዝን እንገኝ ነበር። ብሔርንና መገለጫው ብሔርተኝነት በአንድ ጀንበር መገንባት አይቻልምና የምጣራችን የበዛ ይሆን ነበር። ክብርና ምስጋና ለአባቶቻችንና ለእናቶቻችን ይሁንና ታሪካችን ሌላውን የመጨቆንም ይሁን ጭቆናን አሜን ብሎ የመቀበል ሳይሆን ለነጻነት የመዋደቅ ነው። ይሄን የነጻነት ትግል ታሪክ አውርሰውናል። የብሔርተኝነት ምሶሶው ይሄው ነው። ባርነትን መገዛትን የፍትሃዊነትን እጅ ጥምዘዛንና ብልጣ ብልጥነትን መጸየፍና በምትኩ ስለ ወንድማማችነትና እህትማማችነት፣ ስለ እኩልነትና ፍቅር፣ ስለ አብሮነትና ፍትህ መታገል ማለት ነው። አባቶቻችን ይህን እኩል ታሪክ በማያሻማ ሁኔታ ሰርተውና ሰድረው አስቀምጠውልናል። የራያ ህዝብ በሚወዳት የኢትዮጵያ እንደ ዜጋ ነፃ ሆኖ በብሔሩ በራያነቱ አደረጃጀትና በቀና መንፈስ ተደራጅቶ በላቀ ማኅበራዊ ሴት በኢትዮጵያና ለኢትዮጵያ መኖር ሕገ መንግሥታዊ መብቱ ነው። የብሔር አደረጃጀት ሕግ ሆኖ እስከቀጠለ ድረስ ሌላው ብሔር ብሔረሰብ ተደራጅቶ መብቱን ሲያስጠብቅ የራያ ብሔረሰብ የሚከለከልበት አመክንዮ በጭራሽ አይኖርም። በመሆኑም ከእኛ የሚጠበቀው ማንም ይደብቀው ዘንድ ተጽዕሞ የማይቻለውና የራያን ብሔረሰብ የፍትና የኩልነት ጥያቄ ተገቢ የሆነ ሕጋዊ ምላሽ እንዲያገኝ ማድረግና ማድረግ ብቻ ነው። አባቶቻችን በብዙ ተጋድሎ ያቆዩልንን ይህንን ደማቅ ማንነት ሕጋዊ ቅና መስጠትና ሕዝባችን ራሱን በራሱ እንዲያስተዳድር ሕገ መንግሥታዊ መብቱ ማስከበር የእኛ ዘመን ትውልድ ታሪካዊ ኃላፊነት ነው። ለዚሁም መላው የራያ ሕዝብና ውድ ልጆቹ በቁርጠኝነት እየታገሉ ነው። ትግሉም ይሄው መልክ መልኩን ይዞ አሁን ወደ ፍጻሜው እየገሰገሰ ይገኛል። አባቶቻችን ራያ ራዩማ ሲሉ ዋና ጭብጡ ይሄው ነው። ራያ ራዩማ ማለት ራያ ያው ራያ ነው፣ አታጭበርብሩ፣ ወዲያ ወዲህ አትበሉ ማለት ነው። ራያ እንደ ራያነቱ ያወረሱን ወላጆቻችን ራያ ራዩማ ሲሉ የራያን ማህበራዊ፣ ባህላዊ፣ ፖለቲካዊና መልክዓ ምድራዊ አንድነት ያለ ማቅማማት ይልቁንም አጠንክሮ ለመግለጽ ሲያስፈልጋቸው የሚጠቀሙት የብሔርተኝነት ጽኑ መልእክት ነው። እኛም ሌላ አንልም፣ ራያ ራዩማ። ቮይስ ኦፍ ራያ ተከታታዮቻችን ስላዳመጣችሁን ከልብ እናመሰግናለን። በሌላ ቀን አዲስ ጽሑፍ በአዲስ ርዕስ እስክንገናኝ ድረስ ቸር ሰበት ቮይስ ኦፍ ራያ። ራያነት ክቡር ማንነት ነው።